እና ልትወስደኝ አስባለች አሜሪካ ማለት፣ እኔ እና ከዚህ በፊት ነበረ ፓስፖርት ሳላወጣ በፊት ነበረ እያወራችኝ የነበረው ፓስፖርት አንተ ጋር አደለ፣ እንድትሰጠኝ ነው፣ ፎቶ አንስተሽ ላኪልኝ ብላኛለች። የትምህርት ማስረጃ እንደሚያስፈልገኝ ምናምን፣ ያው በትምህርት ነው የምትወስደኝ። ልትሄጂ ምናምን ነው እርግጠኛ ነች። እኔ እኮ አንቺን ብዬሽ ነው የቀረሁት አደለ። ለምንድን ነው የሆነ ነገር ከማድረግሽ በፊት ሚዛን ነው የማታደርጊው? አሁን ምን እንድልሽ ነው የምትፈልጊው? የመጣሽው ምን እንድልሽ? ፓስፖርት እንድትሰጠኝ ለምንድን ነው የምሰጥሽ? እንዲህ ፎቶ አንስቼ መላክ አለብኝ ለሱ ነገር በኋላ ነው እንዲህ አሁን ካልሄድኩ ምናምን ብለሽ እየየንኩ ይኸውላችኋ፣ እኔ በቀደምም ብያችሁ ነበረ ሀይሚ ወደ ውጭ ልትሄድ ነው፣ ወደ አሜሪካ ሰው ሊወስዳት ነው። ፓስፖርቷ እንኳን ቀናት ስላችሁ ውሸት አምነሽ ለምን ውሸት አስፈለገ እያላችሁ የነበራችሁ ሰዎች ደህና ናችሁ? እንደምናችሁ፣ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያል እንደተለመደ ይህም ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ ስልክ በኮሜንት እንድሰጡኝ እያልኩኝ እንግዲህ በቀደም ሀይሚ ፓስፖርቷ የወጣለት መጀመሪያ እኔ ኮሜንት ስፍ የነበረ እውነት ለመናገር ማለት ነው ሀይሚ ቀጠሮ በጣም ቀጠሮ አለብኝ የማልቀርበት ቀጠሮ ስትል፣ ፓስፖርት ነው ብዬ ጽፌ ነበረ። በሚገርም ሁኔታ ፓስፖርት እንደሆነ ያው አያችሁ። ከዛ ደግሞ እንግዲህ ሀይሚ ወደ ውጪ ወደ አሜሪካ ልትሄድ ነው የሚል ነገር ሰምቻ አለው ስላችሁ፣ ውሸት በዚህ ልክ ለምን አስፈለገ አላችሁ ማለት ነው። አያችሁ ይሄው ሳይውል ሳያድር በሶስተኛው ቀን ይሄን ሰማችሁ ማለት ነው። ሀይሚ በነገራችን ላይ በጣም ብዙ ሰው ነው የሚፈልጋት። እኔ በቃ ትምህርቷን እንድጠነከር የተሻለ ቦታ እንድደርስ ወንድ አይደለም የሰው ልጅ ገባቸው ብዙ እንደ እናት እንደ እህት እንደ ታላቅ እህት የማይዋት ብዙ ሰዎች አሉ። ብሩኬንም እንደዛው በጣም ብሩኬን፣ ሁለቱም የሚወደዱ ልጆች ናቸው፣ እውነት ለመናገር ማለት ነው። የሚጠላ ነገር የላቸውም። በእያንዳንዱ ቪዲዮያቸው ሰው ሳያስገቡ በራሳቸው ዓለም በራሳቸው ሙድ ራሳቸውን ለመለወጥ የሚጥሩ የሚጣጣሩ ናቸው፣ የሚተጋገዙ ናቸው። አይ ሊያዩብን ፍቅራቸውን ያብዛልን። በቅድሚያ ማለት ነው። ሲቀጥል ደግሞ ሀይሚ አሁን ይሄን ውሳኔ ልትወስን የቻለችበት ብሩኬን በመጥላት ወይም የሆነ በቃ እሱን ሳትፈልገው እሱ ላይ ለመጫወት ፈልጋ ምናምን አይደለም። እንድትረዳት የሚፈለገው ነገር ወጣትና ልጅናት መማር ስላለባት ብትማሪው ነገር ቢመቻችላት እሱንም ወስዷለሁ የሚል ነገር ይዟት ነው እንጂ ብሩኬን መለየት የተፈልገ አይደለም። አንድ አንድ ማለት ነው ግን ደግሞ ሀይሚ አሁን ላይ እኔ የሚሄድ የለባትም ብዬ የማምነው ለምንድን ነው ብሩኬ ብዙ ነገሮችን አበላሽቷል ለእሷ ብሎ ገባችሁ እንግዲህ ታውቃላችሁ ከሳምንት በፊት የነበረውን ነገር እንዳለ ወደ ዱባይ የነበረውን ስራ ትቶ ብዙ ነገሮችን አስቡት እንግዲህ ዛሬ ትኬት እንኳን ደርሶ መልስ ስንት ነው ብዙ አስተካክሎ ነገሮችን ለእሷ ብሎ ትቷል ብዙዎቻችሁም ያው ቅርቅርቅር በሚል እንግዲህ በእናታችንም አማካኝነት እንዲቀር ሆኗል ማለት ነው። አሁን እንግዲህ እሱ ያን ሁሉ ነገር አበላሽቶ የራሱን መስመር እንትን ብሎ የእሷን ደሞ አሁን ደግሞ እሷ እንደዚህ አይነት ነገር መጀመር አለባት ብዬ አላምንም፣ አላስብም። ምክንያቱም ስህተት ነው። መሄዷ፣ መለውጧ ምናምን አይደለም ስህተቱ። በቃ በሩጌ ለእሷ ስል ያበላሸው ብዙ ነገር ስላለ እሷ ደግሞ ሳት ጀምረው ከወዲሁ ነው መቆም ያለበት። መጀመር ካለባቸው ሁለቱም የተማሩ ናቸው። ሁለቱም ፓስፖርት አላቸው። የሁለቱንም ፕሮሰስ መጨረስ የሚችል ሰው ካለ ቢጨርስላቸው ደስ ይለናል። ቢሄዱ ቢለወጡ እንወዳለን፣ ሁላችንም እንፈቅዳለን። ነገር ግን ሀይሚ ለብቻ ብሩክ ለብቻው እንዲሄዱ እኔ አልፈቅድም። በበኩሌ ቤተሰቦች፣ እናንተ ደግሞ ምን እንደምትሉ አላውቅም። እኔ ግን የራሴን ስነግራቸው ሀይሚ እንድትሄድ አልፈልግም። እኔ በክፋት ሳይሆን በቃ ከብሩ ኬባት ላይ ይመስለኛል፣ ብዙዎች እየሰደባቸት ነው። እንግዲህ ህጫ ትጨማ ላይ አበዛሹ ፕራንክ ሰልች ትሆናል ምናምን፣ ግን ፕራንክ አይደለም። የምነግራችሁ ነገር ሪል የሆነ ነገር ነው፣ ፕራንክ አይደለም። ግን ደግሞ ሪል የሆነውን ነገር ደግሞ መቀየር ትችያለሽ ሀይሚ እኔ የምመክርሽ ነገር፣ እንደ እህት መቀየር ትችያለሽ። አሁን እየሰራሽ ያለሽ ነገር ስህተት ነው፣ ወይ ደግሞ ከተቻለ አመቻችተሽ እሱን የሚዘሽ የምትሄጂበትን መንገድ ፍጠሪ። ብሩኪ ከዚህ በላይ በአንቺ ምክንያት መሰቀየት የለበትም። የውሃ ነው፣ በቃ ዝምተኛ ልጅ ነው። ታቂ ያለሽ ከአንቺ በላይ በላይኛ እናቀውም እሱን እና በነገሮች ሁሉ እንዲጎዳ ማድረግ የለብሽ። ይሄ ነገር ከታሰበ እሱ ሄዶ ከዛ በኋላ አንቺ ደግሞ የራስሽን መጀመር ትቺ ነበረ። ፓስፖርት ሲወጣልሽ፣ ፓስፖርት በጅ ስት የመሄድ አላማው ከነበረሽ ማለት ነው። ደግሞም ከሆነ ደግሞ አሁንም እሳየው ይሁን ደስ ይለናል፣ ግን ደግሞ ያንቺን ብቻ ሳይሆን የእሱንም ፕሮሰስ ጨርሰውለት አብራችሁ የምትሄዱበት ነገር ቢመቻችላለ። ቤተሰብ እናንተስ ምን ትላላችሁ? እናንተም ደግሞ የራሳችሁን ሀሳብ እንደምታስቀምጡልኝ ተስፋ ተስፋ አድርጋለሁ። ቢሳካላቸው በጣም ደስ ይለኛል። ሁለቱም እውነት ለመናገር ማለት በፍቅር የማያቸው ቁም ነገር የሚሰሩ እውነት፣ እኔ እንጃ ብቻ በሃይማኖታቸው ጠንካሮች። ብሩኬ በጣም ጎበዝ ልጅ ነው። ታውቃላችሁ በቀደም የቤተክርስቲያን ማሰሪያ ቁጭ ብሎ ሌሊቱን ሙሉ ሲሰበስቡ በሀይሚና በብሩኬ በአራቱ ልጆች ስም እየተባለ ስንትና ስንት ብር እንደተሰበሰበ እስከዚህ ድረስ ናቸው። እኔ የው ሰው ልጅ ማለት ነው ለሆዱ ብቻ ሲያግበሰብስ ነው የሚያስጠላኝ፣ ለራሴ የሚለው ነገር ብቻ ሲሆን ነው። እነሱ ደግሞ በጣም በቃ ከቦታጅራዊቱ በሮች እነሱ ዊና በጣም ጠንካሮች ናቸው። ጎበዙ ኤፋ በጣም ጎበዞች ናቸው። እንዳያችሁ ሶስት ቀን ላይቭ ቁጭ ብለው በእያንዳንዳቸው የቲክቶክ አካውንት ነው እንት ሲሉ የነበረው ማለት ነው ሲሰበስቡ የነበረው ብርና። በቃ እንደዚህ ጎበዝ የሆኑ ልጆች ደግሞ ተለውጠው ማየት እንፈልጋለን። በቃ የሆነ የተሻለ ነገር ገጥሟቸው ማየት እፈልጋለሁ። እኔ በበኩሌ ማለት ነው። ለምን ከዚህ በላይ ብያድጉ ከዚህ በላይ ቢለወጡ ቤተሰባቸውን፣ ሀገራቸውን፣ አካባቢያቸውን ማስተዳደርና ማሳድ እንትን ማለት ማገዝ እንደሚችሉ በደንብ ስለማምንባቸው ነው ከማምነባቸው ሰዎች መካከል አንዶች ስለሆኑ ነው። እና በተቻለ እንዲለወጡ ምኞታችን ነው። ማንም ሰው በእነሱ መለወጥ የሚከፈው ያለ አይመስለኝም። ግን ደግሞ ተነጣጥሮ ሲሄዱ ደስተኛ እኔ በበኩል ደስተኛ አልሆንም። የእናንተን ባህል አቅም ማለት ነው። እና በተቻለ መጠን ይሄንን ያመቻቸሽላቸው እድል እህታችን፣ የእሱንም የምታመቻችበት መንገድ ቢኖር በቃ ማለት የሆነ ነገር ቢመቻችላቸው እናንተም ቢሉ ደስ ይለኛል፣ ማለት ነው። ቤተሰቦች፣ እናንተም ሀሳባችን አስቀምጡ። ለማንኛውም ብሩኪ አይዞህ ወንድሜ፣ አትበሳጭ። ነገሮች ይስተካከላሉ። ደግሞ በዛ ላይ ዋናው ነገር ያለው አንተ ጋር ነው። የረሳሁት ነገር ማለት ነው፣ ገና በቀደም እኔ ማለት ነው ፓስፖርቷን ሲቀበላት ገምቼ የነበረ፣ ለምን እንደምትሄድ ስለገባው ነው። ገባችሁ? ነገሮችን ስጋት ይዞት ነው ፓስፖርቷን የተቀበላት እና እንኳንም ወሰድከው እያልኩ ነበረ እኔ ቪዲዮ ላይ እያየሁ ማለት ነው። ለምን የእሱን ስህተት ልትደግሙ ትችል ነበረ ብዬ ፈራለሁኝ። እኔ ብነግረውን ቢለኛል ምናምናም ብላ አሁን ፓስፖርት እጇ ላይ ቢሆን ኖሮ ዝም ብላው ፕሮሰሱን ጀምራ በኋላ ላይ ሌላ ታሪክ ጀምር ነበረ። ግን ፓስፖርቱ እሱ ጋር በመሆኑ መዋሸት አልቻለችም። የሚገባችው ነገሮችን እንትን ማለት አልቻለችም። በቃ ግዴታ ፓስፖርቱን በምንልክት መቀበል ትችላለች። እውነቱን ተናግራ መሆን ስለነበረበት እውነቱን ተናገረች ማለት ነው እና ፓስፖርቱ አንተ ጋር ስለሆነ አትጨነቃም። ጨነቅ አንበሰውኛ ከጎንነ ነው ኦኬ ብሩኬ፣ ምንም ነገር እንዳትፈራ፣ ምንም ነገር እንዳትሰጋ፣ እንዳትፈራ፣ በደውን እንዳትፈራ እያላችሁ ኮሜንት የጻፉለት ማለት ነው። ከማንኛውም ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። አዲስ ነገር ሲኖር መለሳለሁ። እስኪ ይሄኛው ቻና በጣም አቋርጫው ስለነበረ በጣም ቀዝቅዟል። ሼር ሼር እያረጋችሁ አስነሱ። ሊማትነ ወዳችኋለሁ። መልካም ጊዜ